በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ሰበር መጥቻለሁ። እንግዲህ ሀሰተኛ አጥማቂው ግርማ ወደ አሜሪካ መሄዱ ይታወቃል። በዛም እንግዲህ እኛ መረጃና ማስረጃ ለአባቶቻችን ልከናል። ጉዳዩን በአንክሮት ደግሞ እነሱ የሚያዩት ነበርና ዛሬ እንግዲህ አባታችን የአህጉረ ስብከቱ ሊቀጳጳስ ቡራኬያቸው ይድረሰን፣ አቡነ ፋኑኤል ፈጥ ቁጣን እና ቆፍጠን ያለ መግለጫ አወጥተዋል። የደብዳቤው ሙሉ ቃል አነብላችኋለሁ። ሁላችሁም እንግዲህ ላልሰማ እንድታሰሙ በዛ ቦታ ላይ እንግዲህ በጥንቃቄ ሕዝቡ በጥንቃቄ የተሞላ ነገር እንዲያደረግ። እኛ የሰው ጠላት የለንም። ይሁንና ግን በዚህ ሰውዬ ላይ የሚደረጋቸው የሚያደርጋቸው የትኛውም ነገሮች ኢቤተክርስቲያናዊ መሆናቸውን ትውልድ እንዲገነዘብ ብቻ ነው የምንፈልገውና ምን አሉ በእውነን ለመናገር አባታችን እንግዲህ ቀጥታ ደብዳቤውን አነብላችኋለሁ። መስከረም 19 2018 ዓ ም ቁጥር ሀ ዝባር ሰ ዝባር 03 ዝባር 18 በዲሲና አካባቢው ሀገረ ስብከን ለምትገኙ አድባራትና ገዳማት በሙሉ ጉዳዩ ሐሳውያን መምህራንና አጥማቂዎችን ይመለከታል። ብርሃነ ዓለም ቅዱስ ጳውሎስ ከውሾች ተጠበቁ፣ ከክፎችም ሠራተኞች ተጠበቁ ፊልጵስዎስ ምዕራፍ 3 ቁጥር ሁለት እንዳለ ምእመናን ካደረሱት ምእመናንን ካደረሱን፣ በማህበራዊ ሚዲያ ከተሰራጨው መረጃ እንደተረዳነው ወደ ሀገረ ስብከታችን በጓሮ በኩል አጥር ጥሶ በመግባት የዋሃንን ምእመናንን በፈውስ ስም እያጭበረበሩ የግል ጥቅማቸውን ለማጋበስ ቀነቀጠሩ ኮረጆአቸውን ሸክፈው ለመምጣት ቀነቀጠሩ የያዙ መኖራቸውን ተረድተናል። ምዕመናንን ከሐሰተኛ መምህራን እንዲጠበቁ ማሳሰብ የቤተ ክርስቲያን ዋና ተግባሯን በመሆኑም በሀገረ ስብከቱ የምትገኙ አድባራትና ገዳማት የስበካ አስተዳደር ኃላፊዎች ከቅጥር ከቅጥረ ቤተ ክርስቲያን ውጪ በመንደር በሚደረግ በትምህርተ ወንጌል በጠበል በፈውስ ስም በተጠራው ጉባኤ ላይ ምእመናን እንዳይገኙና በመንፈስም ሆነ በአካል እንዳይጎዱ ታስ ገነዝቡልን ዘንድ በጥብቅ ማሳሰብ እንወዳለን። ከሰላምታ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አባ ፋኖኤል ዋሽንግተን ዲሲ አካባቢው ሀገረ ስብከት ሊቀጳጳስ በእውነት አባታችን ዳግመኛ ቡራኬዎ ይድረሰን። እንዲቆፍጠን ያለ መልስን በመመለሱ በጣም እንኮራቦታለን፣ በጣም እናከብሮታለን። በእውነት ለመናገር ሐሰተኛ አጥማቅያን በዚህ ሁኔታ ውስጥ ተደራጅተው ይሄን ህዝብ እንግዲህ ለመጋጥ እንግዲህ አሁን እንደማሳያችሁ ያደረጉት እንኳን እንደምትመለከቱት ያደረጉት እንኳን በካሽ የሚሆን አገልግሎት ነው ነው የሚለው መብሉም መጠጡም እያንዳንዱ ፈውስም በካሽ ነው። ያለ ካሽ የሚሆን ነገር የለም። በባንኬ ምናምን የሚባል ነገር የለም። በካሽ ነው እና በዚህ አክል እንግዲህ ህዝቡን ለመዝረፍ ተደራጅተው ወደዛ ሀገር መጥተዋል። አንድ ነገር ልንገራችሁ። በእውነትም እነግራችሁ እውነተኛ ሰዎች እኮ ቢሆኑ እኮ ቤተክርስቲያን እኮ አንዲት ናት አደለ? በየስቴዲየምና በየኳስ ሜዳ የሚደረግ የፈውስ ነገር የላትም ቤተክርስቲያን። እውነት ለመናገር ካላጣች በቀር ደግሞ በሀገረ ስብከቱ በሚታወቅ አገልግሎት እነዚህ ሰዎች እንግዲህ በጓሮ የገቡ ናቸው። ስለሆነም እንዳትታለሉ ነው እንዳትታለሉ ዛሬ የምናሳያችሁ ነገር አለ። በመረጃና በማስረጃ ነው የምንናገረው፣ ተወዳጆች፣ እያንዳንዱ ነገር ያለመረጃ መረጃ አናወራም። ስለሆነም ተጠንቀቁ፣ የሚለው ግልጽ የአባታችንን ነገር እንድትሰሙ ያደራ መልክቴ ነው። በእውነት ለመናገር ተወዳጆች፣ እነ ግርማ ትክክለኛ የቤተክርስቲያን አገልጋይ ቢሆኑ ቀጥታ የሚሄዱት እንግዲህ አባታችን ጋር ነው። እንደገና የሚሄዱት የቤተክርስቲያን ደብር ጋር ነው። እነሱ ግን በግልጽ የሚሄዱት የት ነው? የሆነ ስቴዲየም። ለዛውም እኮ ዛሬ እንግዲህ በኒመራ ግብር ላይ ለሊት እንግዲህ ገብተው ገለጻ ያደረጉ አሉ አደለ? የምዕመናን ቡድን የጠራ ነው እንግዲህ ደብዳቤውን ታዩታላችሁ። ምዕመናን እንደጠሯቸው የምዕመናን የተደራጀ ኮሚቴ ስላለ እነሱ ናቸው የጠሩን የሚል ነው። እነሱን ደግሞ አመተናቸዋል። በዋሽንግተን ዲሲ እና በዙሪያው ያሉትን እንዳለ የዛ ሰብሳቢን ወንድማችን ሚኪን አናግረነዋል። መጥቶ እንግዲህ ግልጽ ነገር እኛ ማንንም የጠራነው ነገር የለም። እኛ ከሐሰተኛ አጥማቂያን ጋር ህብረት የለንም። ደግሞ ከቤተክርስቲያን ስርዓት ውጭ እንዴት ይህን ነገር እኛ እናደርጋለን? ስለዚህ በስማችንም ተጠቅሟል፣ ወንጀልና እግዚአብሔር የማይከብርበትን ነገር አድርጓል። ያንን በምንጠይቀው እንጠይቃለን ብሏል። በዚህ ያክል ግን ለገንዘብ መስገብገብ፣ እውነት ፈውስ እግዚአብሔር ከሆነ ኮ በእውነት ለመናገር ለምን ስርዓት ይዛችሁ በቤተክርስቲያን አታልፉ? ስለዚህ በቤተክርስቲያን ስለማታልፉ ሌላ ልምምድና ሌላ ነገሮች ስላላችሁ እንደዚህ ትንገላታላችሁ፣ እንደዚህ ትዋረዳላችሁ። ስለሆነም ተወዳጆች ንቁ! የእነዚህ ሰዎች ትምህርትና ልምምድ ቤተክርስቲያናዊ አይደለም። ይህም በአጽንኦት ነው የምነግራችሁ ተወዳጆች። በእውነት እነዚህ ሰው ጠላት የለኝም፣ ግን እነዚህ ሰዎች የሚያደርጉት ነገር ለገንዘብ ነው። ለማሳያም እንግዲህ ከብሩኬ ታሪክ በኋላ አንድ ቪዲዮ አሳያችኋለሁ። ስለሆነም ትውልድ ንቃ መልእክቴ ነው። እንግዲህ ወንድማችን ብሩኬ ትላንትና ይግባኝ ተጠይቆበታል። እንደምታውቁት ይግባኝ ይጠየቃል። በነገራችን ላይ ይግባኝ ካልጠየቀ መርማሪውንም ስለሚያስጠይቀው ማለት ነው። ነገር ግን ከይግባኝ በኋላ እንግዲህ ነገ ይግባኝ ይቀርባል። ከዛ በኋላ ይለቀቃል። በእርግጠኝነት ይለቀቃል ብዬ ተስፋ አደርጋለሁ። ሰበርም ቢሄድ ይግባኙ ካጸና፣ ወደ ሰበር ቢሄድም ምንም አይነት ችግር ስለማይፈጥር ማለት ነው። ምክንያቱም ስር ፍርድ ቤት ያጸናውን ይግባኝ ያጸናው የወሰነውን የወሰነውና ስር ፍርድ ስር ፍርድ ቤት የወሰነውንና ይግባኝ ሰሚ ያጸደቀውን በእውነት ለመናገር ጠቅላይ ፍርድ ቤት ወይም ሰበር ይከላከላል ብለን አንጠብቅም። እንደው ከሕጉ ልምድ አንፃር ማለት ነገር ግን ይግባኝ ይጠየቅበታል። ይግባኝ ካልተጠየቀበት ራሱ መርማሪ ይጠየቃል። ይግባኝ ሳጠይቅበት ለምን ፈታው ስለሚባል ነው። እንግዲህ የ30 ሺ ብር ዋስትና ተጠይቋል። እንግዲህ እግዚአብሔር ፈቅድና ብንኖር እንግዲህ ነገ እንግዲህ አሁን እየነጋጋ ነው። እንግዲህ ነገ የምስራችን የምንሰማ ይሆናል። ተወዳጆ እንግዲህ በእውነት ለመናገር እውነትን እውነት እያልን ዘመናችንን መጨረስ ስላለብን ነው። ስለሆነ ትውልድ ንቃ መልእክቴ ነው። እስቲ ትላንትና የሚሸራሸር አንድ ቪዲዮ አለ። አንድ እናት የሚናገሩት ንግግር አለ። ለብዙዎቻችሁ ትምህርት እንዲሆናችሁ እኚህ እናት ምን እንደሚናገሩ እንሰማና ና ከዛ በኋላ በመረጃና በማስረጃ ነው የሚሞግተው ማለት ነው። ሐሰተኛ አጥማቂያንን ተጠንቀቁ ስንል በምክንያት ነው። እንግዲህ አንድ ነገር ላሳያችሁ። የዛሬ እኛኛን እናት አንድ እንድትሰሙልኝ እፈልጋለሁ። እኛናትን አንድ ይስሙልኝ። ትውልድ ንቃ መልዕክቴ ነው። እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ ይባላል። እባካችሁ ምንም ብደውልለት እንትን ብል አያነሳም። መብራቁ አያስገባኝም። ያስገባኝም ተስፋዬ ምሉቱ ማያስገባኝ እጂ ወርሽየና ወርየ የሚሏትም አካነ መሰለኝ አታነሳም

እንግዲህ በደንብ ስሙ ተወዳጆች። እኚህ እናት እንግዲህ ሰሞኑን ቴዲ አዋሳ እና መሰሎች የክስ ጉዳይ መጥቶ ነው መሰለኝ፣ ገንዘብ ያጨረበሩ ሰዎች አሉ። እንግዲህ አንዱ አጨረበረች የምትባለው የእኚህ ሴት እናት የእኚህ እናት ልጅ ነች ማለት ነው። ስለሆነም በደንብ በማስተዋል ስሙ። እች ልጅ እንግዲህ የዛሬ ዘጠኝ ዓመት የዛሬ ዘጠኝ ዓመት ግርማ ጋ ይሄው ማየት ትችላላችሁ። ግርማ ጋ ቀርባ ባሏን ችታ ታደርግ ነበረ። ባሏን ስሙ። ፕራይቬት ኤርላይንስ ነው። እንግዲህ ወዳጆች እንግዲህ የሙሉን ቪዲዮ በእርጋታ ስሙት። እችይ ልጅ በነገራችን ላይ ባሏን ነው ቺት ያደረገችው። ባሏን ቺት አድርጋ ታመም ያለው ካንሰር ይዞኛል እንዲህ እያለች ብር ወደ ሰባት መቶ ሺህ ብር አጭበርብረዋለች። ራሷ የሚይዛው ይመጣል ኮምፕሊትሊ፣ ግን ውሸት ማለት የሴጣን ስራ እንዳይደለ መናገር እችላለሁ። በነገራችን ላይ ባህሪ ነው የሱስ ባህሪ ነው እንዲያደረጋት ልጅቷ መጨረሻ ላይ እንግዲህ ከዘጠኝ ዓመት በኋላም እንዳልኳችሁ እኔ እኮ እነደስ አለኝ እኮ አልተፈወሱም። ዛሬም እኮ ችግር ውስጥ ነው ያሉት ብዬ የምናገረው እች ልጅ እንግዲህ በአደባባይ ወጣች። አሁን ሰሞኑን ይህች ያደረገችው ገንዘብ አለ ተብሎ ከዘጠኝ ዓመት በኋላ እንደገና ገንዘቡ አጭበርብራ ይኸው እየተፈለገች ነው እና የዛ ጊዜ እንዳለ ታሪኳን እንደው ረግ አብላችሁ ብትሰሙት የልጅቷ ታሪክ የአጋንንት ምስክርነት አይደለም። እኔ ኦሪጂናሉን ይስነድባችሁ አይደለም። እነ ግርማ ግን እስክሪብት አስጠንተው ቀልድ እየቀለዱ እናትየውም እየቀለዱ የቢዝነስ ጉዳይ ነበር ሲያወሩ የነበረው። በነገራችን ላይ ላጠፉት ገንዘብ ላጠፉት ነገር የክህደት ነገር ነው። እች ልጅ ፉል ፕሮሰስ ሆና ልጇን ራሱ አታውቅም ምናምን ብለው የሚዋሹት ውሸት አለ ባይደው። ይሄንን ቪዲዮ እነ ግርማ ፕራይቬት አድርገውት ነበረ። ከተወሰነ ጊዜ በኋላ እንደገና ለቀቁት። አሁን ደግሞ ኮሜንት አጥፍተው ነው ሰው የሚያየው ማለት ነው። ምክንያቱም ክህደታቸው እየተገለጠ በሄደ ቁጥር ቪዲዮዎች እያጠፉ ነው ያሉት። እና ወገኖቼ እንድትነቁ ነው። አሁን እች ልጅ በምን ሁኔታ የተናገረችው ነገር እውነት ለመናገር እውነት የአጋንንት ንግግር ነው። ባሌን እንዲያደርገው ነበር ትዝ ሲላት እስክሪብቶ አጋንንት ምናምን ምናምን ትላለች። እና ትውልድ ንቁ ነው እያልኩ ያለሁትና በእውነት እች ልጅ ዛሬ እንግዲህ እየፈለጓት ነው ገንዘብ አጭበርብራ ጠፍታለች ተብሎ ማለት ነው። ከዘጠኝ ዓመት በኋላ ቪዲዮ ከዘጠኝ ዓመት በኋላ ነው እንግዲህ የነበረው ይኸው ከዘጠኝ ዓመት በኋላ ገንዘብ አጭበርብራለች ተብሎ እየተፈለገ ነው። እናትየውን በግልጽ ፈልጋችሁ አግኙ።

እያሉ ነው እና ትውልድ እንድትነቃ ነው ይህን ነገር የምናገረው እንጂ እኔ ግን ከግርማ ጋር ጸብ የለኝም። ጉዳዩ ግን የውሸት ነው ፌክ ነው እያልኩ ነው የምናገረው። ምክንያቱም አጋንንቴን ሁሉ 24 ደቂቃ ማስለፍለፍ የሚለው ነገር በፍጹም በቃ ወሬ ነው ብሰሙት ገለባ የሆነ ወሬ ነው፣ የሚንታታ የሚጋጭ ወሬ ነው እና ቅድም እንግዲህ በደንብ አድርጌ ሰርችበታለሁ እና ትውልድ እንድትነቃ ነው ይህንን ያደራ መልእክት የምናገረው። እንግዲህ በመጨረሻ እውነን ለመናገር ነፋኑኤል ስላደረጉት ውሳኔ ከልብ እናመሰግናለን። እንደገና ደግሞ እንግዲህ በሳክራሜንቶም ለሚደረገው ነገር አባቶቻችንን መልስ እንጠብቃለን። ጽኑ አቋማችን እንደተጠበቀ ይሆናል። እኛ የሰው ጥላት የለንም። ነገር ግን በቅዱስ ቤተ ክርስቲያን ስም እንዲሚያጭበረብሩ ሰዎች መመለስ አለባቸው ብለን ነው የምናምነው ነው። ስለሆነም ተወዳጆች እያንዳንዱ ነገር እንድታስቡ እንድታስተውሉ ያደራ መልክቴ ነው። በግልጽ ለመናገር አጭበርባሪዎች፣ በቅድስ ቤተክርስቲያን ስም የሚነግዱና የሚያጭበረብሩ መጋለጣቸው አይቀርም። ትውልድ ንቃ፣ መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ። ስላመሸ ከፊ በልልኝ እናቴ ሁሌ ምኖር የለ